አንተ ምን አድርጌ ነው ይህን መልእክት የማስተላልፈው? የቅዱስ ሲኖዶስ ነው እዛው ውስጥ መግደያ ያላቸው። ይቅርታ አልተጠየቀበትም። ይቅርታ አልጠይቀም። ወደፊትም እጩሃል ነው። አሁንም ይሄ ይናገራል፣ ሌሎችም ይቀጥላሉ። ስዕል የሚቀዱ ቤተክርስቲያንን የሚያንጓጥጡ መስቀሉን ቀሚሱን ይዘው ቆቡን አድርጎ ተሀድሶን የሚያራምዱት ሰዎች በተደጋጋሚ የሚወጡት ለምንድን ነው? ማንም ሊያስጥል እንደማይችል ስላወቁ ነው። ጠቅላይ ቤተ ክህነት መንግስትም የአገልጋዩ መደራጀት ህብረት አይፈልግም። አገልጋዩ ራሱ አይፈልግም። ትችትን ይተቻል እንጂ የሃይማኖት ተቋማት ጉባኤ መፍረስ አለበት። እንዲሁም ደግሞ የዚህን አላማ የሚያ ያራምዱ አሉ። እኛ ውስጥ ሆነው ነው የሚያስገድሉንም እኮ እኛ ቤት ውስጥ ያሉ ሰዎች ናቸው። የሚገሉበትን ምክንያት እኛ አንድ ስላልሆንንና ፍትህ ለቤተ ክርስቲያን ስለሌለ ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እነስጥልን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን፣ እንደምን ቆይታችኋል? በዚህ ቻናላችን የተለያዩ መንፈሳዊ ሀገራዊ፣ እንዲሁም ደግሞ አጠቃላይ ማህበራዊ ጉዳዮቻችንን እየዳሰስን ወደ እናንተ ወደ ውድ ቤተሰቦቻችን እንደምናደርስ ይታወቃል። ከሰሞኑ እንግዲህ መምህር ደረጀ ምነው ጠፉ የምትሉ ቤተሰቦቻችን አልጠፋችሁም፣ የተለያዩ ጥያቄዎችን እያነሳችሁ ነበረ። እንግዲህ መምህር የሚገኙት በአሜሪካን ሀገር ነው። እዛ የተለያዩ መንፈሳዊ አገልግሎቶችን በማድረግ ከዛም አለፍ ሲልም እንግዲህ አሃዱ የግጥም መድብል መጽሐፋቸውን ኢትዮጵያ ውስጥ የተለያዩ እንከኖች እየገጠሙት እንደታሰበለት ሳይመረቅ ቀርቶ አሜሪካን ሀገር ግን በታላቅ ድምቀት መመረቁን የሄዱበትም አንዱ ምክንያታቸውም ይህ እንደነበረ ገቢውም ደግሞ ለአቡነ ሲኖዳ ገዳ ማሰሪያ እንደነበር ይታወቃል ማለት ነው። ታዲያ እንግዲህ ከዛ በኋላ የተለያዩ ወቅታዊ ጉዳዮች ሲነሱ፣ ሀገራዊ ጉዳዮች ሲነሱ መምህር ደረጀን አለማንሳት አይቻልም። እሳቸው ጮሆ በመናገር ከሚታወቁ አባቶች መካከል አንዱ ናቸው። እንግዲህ በሰሞኑ ሁኔታዎችም የተለያዩ ሀሳቦችን ለመሰንዘር እንዳልተመቻቸው ወደ እናንተ ወደ ውድ ቤተሰቦቻችን ስናደርስ እንግዲህ በታላቅ ሀዘን ነው። በአሁኑ ሰዓት ግን በተለይ ደግሞ በዛሬ ዕለት ታስታውሳላችሁ፣ ሰሞኑን ፓስተር በጋሻው ደሳለኝ እንግዲህ አባቶቻችሁ በሰሩት ጥፋት ነው ዛሬ ላይ እየተገደላችሁ እየሞታችሁ ሕፃናት እየታገቱ ያሉት ስራችሁ ነው የአባቶች አባቶቻችሁ ስለበደሉ ነው የኔ ካሴት ሻሸመኔ ላይ ለመጀመሪያ ጊዜ ቅዱስ ቤተክርስቲያን ላይ ሲቃጠል ከዛ በኋላ እንግዲህ ሻሸመኔን እግዚአብሔር ለኮሳት ሲል መናገሩ አይዘነጋም። በዚህም እንግዲህ ከፍተኛ የሆነ ተቃውሞ ደርሶበት ነበረ። እንደ ማህበረሰብ ሌላው ቀርቶ እንግዲህ የራሱ ከሱ ጋር የሚመሳሰል የእምነት ተከታይ የሆኑ ሰዎች ሳይቀሩ ልክ አይደለም ብለው ሲገስጹት እንደነበረም አይዘነጋም። በአሁኑ ሰዓት እንግዲህ ማስተባበያ የሚመስል በዛው ላይ ደግሞ ተጨማሪ ሌላ ራሱን የቻለ ደግሞ ውስብስብ ያለ ሀሳቦችን በሶሻል ሚዲያ ገጾች ላይ እያጋራ ይገኛል ማለት ነው። ወይም በትላንትና በለቀቀው ቪዲዮ ላይ እንደዚህ አይነት ስሜቶችን አንጸባርቋል። ከዛ ባለፈ እንግዲህ እንደ ማህበረሰብ ሰድቦናል የሚል ስሜት ተሰምቶኛል እኔ። ምክንያቱም እንግዲህ የህዝብ ሁለት ቀን ሦስት ቀን አንድ አጀንዳ ከተሰጠው በኋላ እንግዲህ እነዚህን አጀንዳዎች ራሱን ማቀጣጠል ነው። ከዛ በኋላ ደግሞ የረሰውና ደግሞ ወደ ሌላ አጀንዳ ይሄዳል የሚል አንድምታ ያለው ሀሳብ ሰንዝሯል። እሱ ብቻ አይደለም ይቅርታ አልጠይቅም ወደፊትም እጩሃለው የሚል ሀሳብ ሰጥቷል ማለት ነው። በዚህ ምክንያት እንግዲህ ከመምህር ደረጀ ጋር በስልክ ያደረግነው ቆይታ አለ። ደውለንላቸው ያላቸውን ሀሳብ የሚ ሰጡር ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት ቻለው ነኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር በማድረግም እንግዲህ ቪዲዮቻችን ለሌሎች ሰዎች እንዲዳረሱ የበኩላችሁን አስተዋጽኦ አድርጉ ለማለት እንወዳለን። አብራችሁን ቆዩ። ወደ መምህር እንደውል። እንዴት ኖት መምህር? ደህና ነቶይ። እግዚአብሔር ይመስገን። እንዴት ነ ሰላም አለሽ እግዚአብሔር ይመስገን። መምህር የት ነው ያሉት? አሁን አሁን ዛሬ ላስ ቬጋስ ነው የገባሁት ከሲያትል በኋላ ወደ ዲሲ መጥቼ ነበረ። ዲሲ ቅዱስ አማኑኤል ሁዳ አከበርንና ዛሬ ደግሞ ላስ ቬጋስ ነው። እዚህ ከቆየሁ በኋላ አርብ ወደ ቦስተን እግዚአብሔር ቢፈቅድ ቦስተን ሄዳለሁ። እዛም ደግሞ አገለግላለሁ እንደ እግዚአብሔር አምላክ ቅዱስ ፈቃድ ቦስተን ቅዱስ ሚካኤል መልካም እንግዲህ መምህር አጠቃላይ አሜሪካ ላይ ያሉትን አጠቃላይ ሁኔታ ምን ይመስላል የሚለውን መንፈሳዊ አገልግሎት በማድረግ ላይ እንደሚገኙ ከዛ ባለፈም እንግዲህ አሜሪካን ሀገር ላይ በርካታ የሚያስገርሙም እንደሚያሳዝኑም እንደው አጠቃላይ የአሜሪካ ላይ ያለው ሁኔታ ምን ይመስላል የሚለውን ለውድ ቤተሰቦቻችን አንድ ፕሮግራም ሰርተን እንደምናቀርብላቸው ያው ቃል ገብተናል። እስከዛው ድረስ ግን ሰሞኑን ሲፈጠር የነበረው ሀሳብ አለ እንግዲህ ከዚህ ሀሳብ ጋር ተያይዞ መምህር ዝም አሉ፣ ምን ነው የጠፉ የሚሉ አንዳንድ ቤተሰቦቻችንም ተገኝተዋልና ና በዛሬው ዕለት እንግዲህ እየተፈጠሩ ያሉ አንዳንድ ነገሮች ስላሉ እዚህ ጉዳይ ላይ ሀሳቡት ሊሰጡን ስለፈቀዱ እናመሰግናለን። መምህር ግዴታዬ ነው፣ ግድ ይላል። ሰሞኑን እንዴት ነው? እዚህ እንግዲህ ኢትዮጵያ ውስጥ በርካታ ነገሮች እየተከሰቱ ነው። እዛ ይሰማል ወይ አለ ስለ እንደዚህ አይነት መረጃዎች እዛ ላይ ይንሸራሸራሉ። ከሰሞኑ እዚህ የአርሲው ጉዳይ አለ። ከዛ በኋላ እንግዲህ የወጡት መግለጫዎች በራሳቸው አነጋጋሪ ሆኖ ቀጥለው ነበር። ከዛ ባለፈ እንግዲህ የነ ፓስተር በጋሻው ሁኔታ በተመሳሳይ ሁኔታ እየቀጠለ ነው ያለው። እስኪ ሀሳቡትን ያካፍሉ መምህር። አዎ እንዴ ይሰማል እንጂ። እንዲሁም ኢትዮጵያ ከመሰማቱ ቀድሞ እኮ በውጭ ያሉት ናቸው መረጃ የሚደርሳቸው። ስለዚህ ነገሩ በህዝቡ ሁሉ ያዘነበት ጉዳይ ነው። ቅዱስ አማኑኤልም ደብረ ሚጣቅ ላይ ሀገር ማይ ደብረ ሚጣቅ ዲሲ አማኑኤል ላይም በእንባ ጭምር ነበር ስንገልጽ የነበረው እና ድርጊቱ በጣም የሚያሳዝን ነው። ያ ለቤተ ክርስቲያን ምእመኖቿ መሞት የመጀመሪያ አይደለም አላቁም ብለዋል። በየቀኑ ይገሉናል። የሚገሉበትን ምክንያት እኛ አንድ ስላልሆንን እና ፍትሕ ለቤተ ክርስቲያን ስለሌለ ነው ስለዚህ በየጊዜው በየጊዜው በየጊዜው ግድያው እየበረታ አሰቃቂ ነገሮች እየተደረጉ በተለይ ህጻናቶች ላይ የሚደርሰው ግፍ እጅግ እጅግ በጣም የሚያሳዝን በታሪክ ተደርጎ የማይታወቅ ድርጊት እየተደረገ ነው ያለው እና እሱ እግዚአብሔር በቸርነቱ ያብርድልን ነው የምንለው። ያለው ነገር ግን ልብን የሚሰብር ህሊናን የሚያቆሽሽ እና በጣም በጣም ጥሩ ያልሆነ ከኢትዮጵያዊነት የማይጠበቅ ከሰውነት የማይጠበቅ አረመናዊ ድርጊት ሃይማኖት ካላት ሀገር ከኢትዮጵያ ሀያ አራት ሰዓት ሰባት እግዚአብሔር ከሚደርስባት ሀገር ከኢትዮጵያ ትንሣኤ ሞታን አለ ብላ ከምታምን ሀገር ከኢትዮጵያ የማይጠበቅ ስራ በኢትዮጵያያኖች በራሳችን ሰዎች በሃይማኖታችሁ ምክንያት የሃይማኖት ተቋማት ጉባኤ የሰጣቸው የሰጠው መግለጫ ደግሞ በጣም የሚያሳዝን ብቻ ሳይሆን የሚያሳፍር ነው። ከዚህ በፊትም ተናግሬያለሁ፣ የሃይማኖት ተቋማት ጉባኤ መፍረስ አለበት ብዬ ተናግሬያለሁ። ምክንያቱም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመከራ ሰዓት የሚቆም አይደለም እና እንዲህ አይነት ቤተክርስቲያናችን የሃይማኖት ተቋማት ጉባኤ ሳይኖርም የነበረች ስለሆነ የእሱ መኖር ለቤተክርስቲያኒቷ የሚጠቅማት አንዳች ነገር ስለሌለ መፍረስ እንዳለበትም በደረጀ ዘወይንዬ ሚዲያ የሰራነው ጉዳይ ነው። እና ከእንደዚህ አይነት አሁንም መልካም ነገር ባይጠበቅም ክፉ ነገር ባይሰራ እጅግ መልካም ነው ብዬ እላለሁ። ነገሮቹ እጅግ ጥሩ ያልሆኑ አካሄዶች እየተሄዱ ነው ያሉት እና አሁንም ህዝቡ አንድ ሊሆን ይገባል፣ ሚዲያዎች አንድ ልንሆን ይገባል ብዬ አስባለሁ። ምክንያቱም የእኛ መለያየትና አለመደጋገፍ ነው እነሱን የልብ ልብ የሰጣቸው። ሁለተኛ እንግዲህ አንዳንድ አባቶች እየወጡ ይናገራሉ፣ ሌሎቹ በፍርሃት የተለጎመዋሉ፣ ሌሎቹ ደግሞ በእድሜ ሽምግልና በእርግና ወራት ውስጥ ስላሉ የማይናገሩ አሉ። አንድም በሌላ እንዲሁም ደግሞ የዚህን ዓላማ የሚያራምዱ አሉ። እኛ ውስጥ ሆነው የሚያስገድሉንም እኮ እኛ ቤት ውስጥ ያሉ ሰዎች ናቸው፣ እና በጣም ከባድ ነው። ቲጂ እሺ መምህር አመሰግናለሁ። እንግዲህ የፓስተር በጋሻውን ጉዳይ እንዴት ያዩታል? ባለፈው እንግዲህ ሻሸመኔ ላይ ቅዱስ ሚካኤል ቤተክርስቲያን ላይ እንግዲህ ካሴቴ ከተቃጠለ በኋላ እግዚአብሔር ሻሸመኔ ለኮሳት በዚህም በአባቶች ጥፋት አሁን ላይ እየደረሰ ያለው የእኛ ግፍ ነው የሚል እንድምታ ያለው ሀሳብ አንጸባርቆ ነበር። በዚህም የራሱም ወገኖች እንደገና ደግሞ በአጠቃላይ ህዝበ ክርስቲያኑ ሀሳብ ሲሰጡበት ነበር፣ ሲኮንኑት ነበረ፣ ሲገልጽጹት ነበረ። የእሱን ጉዳይ ሰምተውታል ወይ? እንዴት ያዩታል? ለምን ይቅርታ ይጠይቃል ይቅርታ መጠየቅ ያለበትም ለምን የቤተክርስቲያናችን የህግ ክፍል አላት ወይ የሚከራከርላት የሚያስከብራት የህግ ክፍል አላት ወይ ነው ቤተክርስቲያኒቷ ተዋህዶን የሚያስከብር አባት አላት ወይ አባት ከሌላት የሚከራከርላት ከሌላት ፍትህ የማታገኝ ከሆነ ለምን ይጠይቃል ስለዚህ የተማመነውን ተማምኖ ነው ከዚህ በፊትም ተናግረናል ትዝታው መጣ ምንም አልተደረገም ጭራሽ ፎክሮ ተናግሮ ሄደ አሁንም ይሄ ይናገራል፣ ሌሎችም ይቀጥላሉ። ስዕል የሚቀዱ ቤተክርስቲያንን የሚያንጓጥጡ መስቀሉን ቀሚሱን ይዘው ቆቡን አድርጎ ተሀድሶን የሚያራምዱት ሰዎች በተደጋጋሚ የሚወጡት ለምንድን ነው? ማንም ሊያስጥል እንደማይችል ስላወቁ ነው። ስለዚህ ቤተ ክርስቲያኒቷ የራሷን ሰዎች ታሳድዳለች እንጂ እንደነዚህ የሚያደርጉትን ቤተ ክርስቲያኒቷ ላይ ክፉ ስራ የሚሰሩትን በህግ እንደሚያስጠይቅ የህግ አንቀጽ እንዳለው የህግ ባለሙያዎችንም ይዛ ስለማትከስና ስለማትጠይቅ እንደፈለጋቸው ይናገራሉ። ስለዚህ ለምን ይቅርታ ይጠይቃል? ሰው እኮ ይቅርታ የሚጠይቀው በህግ ያስጠይቀኛል ብሎ ሲፈራ ነው፣ ተሳስቻለሁ ብሎ ሲያምን ነው። ህሊና ከል የሌለው ሰው ጸጸት የሌለው ሰው፣ ሁለተኛ ደግሞ እውቀትም የሌለው ሰው እንዴት አድርጎ ነው ይቅርታ ይጠይቃል ብለን የምንጠብቀው? ከእባብ እንቁላል እንዴት እርግብ እንጠብቃለን? ስለዚህ እኔ እነትዝታው መሆኑ ሌሎች የሚያደርጉት ባይሆን እኔ በጥሩ መልኩ የምመለከተው አሁን አንዳንድ የፕሮቴስታንት አማኝምና መምህራን የሆኑት እየወጡ እየተናገሩ ነው ያሉት ትክክል ያልሆነ አካሄዶች፣ ይሄኛን የማይወክል ድርጊቶች እያሉ እየተናገሩ ያሉት እነሱ ጋር ያለውን የሚሰራውን ክፉ አሰራር እየተቃወሙ ያሉትን በዚህ አጋጣሚ ላመሰግናቸው እወዳለሁ፣ ከእውነት ጋር ስለቆሙ። ከዛ ውጪ የእኛ ሰዎች ግን ወጥተው በጋሻው አይደለም ሌላም ነገር የሞት አዋጅ በአዋጅ ደረጃ ቢታወጅ አረጋጉት፣ ይሄን ካልን ጥንትኑ ይባባሳል ብሎ አሳልፈው አንችኑ ያጫርሽ ፖለቲከኛ ሴራ ያደረግሽ አስመስለው አሳልፈው ይሰጡሻል እንጂ እነዚህ የቤተክርስቲያን ጠላት የሆኑትን የብብት እሳቶች፣ የጭቃ ውስጥ እሾኮች፣ የናጡት ነካሾች፣ የበሉበትን ወንጭት ሰባሪዎችን ይከሱና ለፍርድ ያቆማሉ የሚል እምነት የለኝም። ሲኖዶስም ላይ ጠቅላይ ቤተ ክህነቱም ላይ የሕግ ክፍሉም ላይ እምነት የለኝም። ስለዚህ በየጊዜው ሕፃናት ሳይቀሩ ቤተክርስቲያን ላይ ይቀልዳሉ። ለምን አሳልፋ አሳልፈው የሰጡን የኛው ሰዎች ስለሆኑ ነው። ስለዚህ ሞትም የበረታብን የኛው አንድ አለመሆን፣ የኛው መድከም ስለሆነ ነው እንግዲህ ችግሩ ያለው ጠላት ጋር ሳይሆን ችግሩ ያለው ሌላ ቦታ ሳይሆን ችግሩ ያለው እኛ ቤት ስለሆነ እኛ ቤት ያለውን ችግር ደግሞ እግዚአብሔር ይፈተዋሉ ብዬ ተስፋ አደርጋለሁ። መልካም መምህር፣ እንግዲህ ሰሞኑን ከተፈጠሩት ነገሮች አንጻር እንግዲህ ከዚህ በላይ ምንም የምንጠብቀው ነገር የለም። ክርስቲያን እንደ ክርስቲያን፣ በተለይ ደግሞ ወጣቶች መደራጀት አለባቸው የሚል ነው። መደራጀት አለባቸው የሚለው ሀሳብ ደግሞ ምንድን ነው? እርስ በርስ ለመደጋገፍ ሀሳብ ለመቀያየር፣ እንደዚህ አይነት ነገሮች ሲወጡ ጉዳዩን ሰላማዊ በሆነ ትግል ትክክለኛው መንገድ እንዲይዝ ማድረግ፣ ለዜጎች ፍትህ መጠየቅ በተለይ ደግሞ ከሃይማኖት ጋር ተያይዞ የሚፈጠሩትን እክሎች፣ አለመግባባቶች እርስ በርስ ተደጋግፈን አንዳችን ለአንዳችን መቆም የሚያስፈልግበት ጊዜ ላይ ነው እና መደራጀት አለብን የሚሉ ወጣቶች እየተነሱ ነው። ይህንን ነገር እንዴት ያዩታል መምህር? ይሄ ዝም ብሎ ስሜታዊነት ነው እንዴ? የአገልጋዮች ህብረትን ለማቋቋም እኔ እኮ ከሀያ አመት በላይ ደክም ያለው የአገልጋዮች ህብረት እኮ ሰብሳቢ ሆኜ ሰርቻለሁ። ጠቅላይ ቤተ ክህነትን መንግስትም የአገልጋዩ መደራቸት ህብረት አይፈልግም። አገልጋዩ ራሱ አይፈልግም። ትችትን ይተቻል እንጂ። በእድር መልክ ሁሉ ፍቅረ ቢጽ ብለን ጀምረናል። እንዴ ለቅዱስ ሲኖዶስ ደብዳቤ የማህበራት ህብረት ብለን ጀምረናል። ከዛም አልፎ ሰለስቱ ምዕት በሚል መቶ ሀያ የማህበራት ስብስቦችን ምክትል ሰብሳቢ ሆነን አስገብተናል። የለም በሁለቱም በኩል እንዲህ አይነት ህብረት እንዲኖር አይፈለግም። ስለዚህ ስሜታውያን ሆነው ሰዎችን ያነካኩና መልሰው ልጆችን ጉዳት ውስጥ የሚከቱ ሰዎችም አሉና፣ በስሜት አይደለም። ከተፈለገ ለምንድን ነው የአገልጋዮች ህብረት እንዲቋቋም የማይደረገው? ለምን አንድ አንሆንም? ስንት ጊዜ ደከምን፣ ስንት ጊዜ ጮህን። በሚዲያ ተናገርን። አልተደረገም። ለምን? አንዳንዱ ለህሊናው ነው የሚያደርግ ቤተክርስቲያኔ ለምን ተነካች የሚላለ አንዳንዱ ደግሞ ኦዴሙላ ደረቴ ይቅላ የሚል እኔ ምንቸገረኝ የሚል አወዳሽና ጫማላሽ የበዛበት አገልጋይ አለ። ስለዚህ ቤተክርስቲያኒቷን በትቃጠል ምዕመኖቿ ቢታረዱ የማይገዳቸው አሉ። የትኛው አገልጋይ ነው ወጥቶ የሚጮ አሁን የተወሰኑበት ጥቂት በቁጥር የምቆጥሪያቸው ሰዎች እንጂ ሌላው ማነው ተነስቶ እየጮኸ ያለው? ዛሬ እኮ አይደለም መታረድ የመጣው። የጅጅጋው ጊዜ አይተናል። በሻሻ ላይ አይተናል። ጨጎ ገብርኤል ላይ አይተናል። ምዕራብ አደርገ አይተናል። ምስራቅ አደርገ አይተናል። ያ ሁሉ መከራ ሲመጣ ወጥቶ የሚናገር የለም። ለምን እኔ ተናግሬ አንድ ነገር ከሚመጣብኝ ቢቀርስ የሚል በዛ ለምን አባቶች ከፊት አልቀደሙማ እነሱ ያልተናገሩትን ለምን የሚል በዝቷል ስለዚህ ስትደራጂ ፖለቲካ ነው ይልሻል ከሌላ ጋር በማመፅ ነው ይልሻል ሌላ ትርጉም ተሰጥቶሽ እንደገና ደግሞ ጉዳት ውስጥ ከመግባት መጠንቀቅ ያስፈልጋል ጥንቃቄ ይጠብቅሃል ለማስተዋል ይጋረድሃል ነው እና እውነት ቤተክርስቲያኒቷ እንድትጸዳ ከተፈለገ የአገልጋዮችን ህብረት ማቋቋም አንድ ሆነን አንድ ልብ ሆነን ለህሊናችን አድረን ለቅድስት ቤተክርስቲያን ዋጋ ለተከፈለላት አባቶቻችን ለሞቱላት ቤተክርስቲያን እውነተኛ አሳቢዎች ከሆነን አገልጋዮች አንድ እንሆን ማህበራት አንድ እንሆን፣ ያን ጊዜ ለቤተክርስቲያን ወታደር እንሆናለን፣ ቤተክርስቲያኒቷንም እናስከብራለን፣ ቤተክርስቲያኖትንም እንጠብቃለን። ነገር ግን አሁን ያለው አጠገብሽን ያለውን ሰው እንኳን ማመን የማትችይበት ደረጃ አጠገብሽ እያወራ እየቀረጸ አሳልፎ የሚሰጥሽ ከአንቺ ጋር አውደምረት ላይ እየቆመ በአንድ ማዕድ እየበላ አሳልፎ የሚሰጥሽ የሚሸጥ ትውልድ የሚሸጥ አገልጋይ ባለበት ሁኔታ ላይ እጅግ ከባድ ነው። እና ጥንቃቄ ያስፈልገዋል ነው ምለው። እና እኔ ጠንካራ አባቶች አሉ። አንዳንድ ደግሞ ተሰደበን የሚሉ በፍርሃታቸው በራሳቸው ፍርሃት ለምን ትፈራላቸው ስታያቸው የሚናደዱ እና መከራ ሲመጣ ችግር ሲመጣ ፊት ለፊት መጋፈጥ የማይችል አባት ለእኔ አባት አይደለም። ቆቡን ጥሎ ገዳም ቢገባ ይሻለዋል። ምን ይሰራልኛል? መንጋዎቹ ሲታረዱ፣ በጎቹ ሲበሉ፣ ሕጻናቶች ሲያልቁ፣ ደም ሲፈስ፣ እንባ ሲፈስ ዝም የሚል አባት ለእኔ አባት አይደለም ፊትለፊት ልጆቼን ብሎ የሚሞት ነው። በቀራኒው የሞተልኝ አምላክ ምሳሌ የሚሆነን አባት ነው ፈልገው እና እኔ መጀመሪያ ከላይ ነው፣ ቤት ጸርቶ ነው ግቢ የሚጸዳው። አባቶች አንድ ልብ ሆኖ ተዋህዶን የሚያስከብሩበትን ነገር መፈጠር መቻል አለበት ላለው ትዬ እንግዲህ እኛ ጋር አሁን ከስድስት ሰዓት ሊሆን አስር ደቂቃ ነው የቀረው እኩለ ሌሊት ነው እና ቬጋስ ላይ አንዳንድ ስራዎችን እየሰራን ነበር እንግዲህ በዙም በስፋት ወይ ቦስተን ላይ ወይንም ደግሞ ወደ ዲሲ ስመለስ እንገባለን። ለማንኛውም በተዋሕዶ ሃይማኖታችን እና በእግዚአብሔር መቼም ቢሆን ተስፋ መቁረጥ የለብንም። ማንም ስለ ጮኸ ስላልጮኸ ሳይሆን መጮ ስላለብን እንጮሃለን። መናገር ስላለብን እንናገራለን። ቤተ ክርስቲያኒቷ ከዚህ መከራ፣ ከዚህ መዓት እንደምትወጣ ተስፋለን። ከዕለተ ዓርብ መስቀል እንደምትወርድ ተስፋለን እና እግዚአብሔር ቸር ጊዜ እንደሚያመጣ እናምናለን። በምንም መልኩ ቢሆን ተስፋ አንቆርጥም። ልክ ነው። አጀንዳ በየጊዜው ስለሚሰጠን የአንድ ሳምንት እንጮኻለን፣ ደግሞ ሌላ ጊዜ ሌላ ይመጣል እንደገና እንጮኻለን፣ ደግሞ ሌላ አጀንዳ ይመጣል። ይሄ ሆን ተብሎ በጊዜ የተሰራ የፖለቲካ አሰራር ስለሆነ በምንም ነገር ሳንበገር በአንድነት ወደ እግዚአብሔር ልባችንን መልሰን ንስሐ ገብተን ልክ የመከራው ዘመን እስራኤላውያን ላይ እንደረዘመ የአርባ ቀን መንገድ አርባ አመት የሆነባቸው ስለ አጉረመረሙ ነው። እና እኛም ኃጢአታችን በደላችን ስለበዛ ስለሆነ እግዚአብሔር አሳልፎ እንዲ ሰጠን ወደ እግዚአብሔር ልንመለስ እና በንስሐ ታርቀን ከእግዚአብሔር ጋር ጩኸታችንን ወደ እግዚአብሔር አቅርበን እችን ቤተክርስቲያን ልንታደግ ይገባል እላለሁ። በጣም እናመሰግናለን መምህር እንግዲህ አሜሪካ ስለሄድን ቤተክርስቲያንን የረሳን እንዳይመስላቸው በአንድም በሌላ ብዙ ስራ እንሰራለን። አሜሪካን ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን አታስረሳም። የመጀመሪያችንም ጉዞ አይደለም። በአለም ላይ እየዞርን ነው እና የምናገለግለው በማገልገላችንም ፍሬ እያፈራን ያለ ነው እና መተንም ደግሞ እንደ እግዚአብሔር አምላክ ቅዱስ ፈቃድ እናገለግላለን። በርቱ፣ እናንተም ስለ ቤተክርስቲያን ጩሁ። እንግዲህ የኢትዮጵያ አምላክ ይጠብቅሽ ነው የምለው እህቴ። አሜን አሜን መምህር፣ አመሰግናለሁ። ውድ ቤተሰቦቻችን እንግዲህ አጀንዳ በየቀኑ እየተሰጠን በየቀኑ ሀሳባችን የሚከፋፈል ማህበረሰብ እንደሆንን በረምባርጎ እየደነገረን ይመስላል። ስም ወጥቶልናል፣ ይረሱታል፣ ሶስት ቀን ሁለት ቀን ይህን ጉዳይ ካወሩበት በኋላ ይረሱታል የሚል ሀሳብ ነበር ሲያንጸባርቅ የነበረው። የሚገርመው ነገር ትንሽ መለስ ብለን ወደኋላ ብናይ እነዚህ ሰዎች በአንድ ጊዜ የጀመሩት አይደለም። ዛሬ ላይ የሚታየው ይሄ የአላዋቂነት ስነ ምግባራቸው ወጥቶ ከመጮ የዘለለ ለህዝቡ አንዳች መፍትሔ ይዞ የሚመጣ ብልህነት የሌለው ማንነት እንዳላቸው ዛሬ አይደለም ጥቂት ዓመታት ቀደም ብሎ የተናገሯቸው ንግግሮቻቸው ከዛ ደግሞ ወዲያውኑ ሀሳቦቻቸውን የሚቀሩ የሚቀይሩበት መንገድ በእርግጥ ምናልባት አናውቅም፣ ከልጅነታቸው ጀምሮ ሲሰራባቸው የነበረው ነገር ምን እንደነበር አናውቅም። በአላማ በደንብ ታስቦበት ረጅም ጊዜ ለቤተ ክርስቲያን እንቅፋት እንዲሆኑ ተደርጎ የተሰራባቸው ስራ ሊኖር እንደሚችል ነው የሚሰማን። ምክንያቱም ዛሬም ላይ እንደው ነገሩ ካለፈ በኋላም እንኳን እንዴት ነው? ትዕቢት እኮ ራሱ በራሱ ይጥላል፣ አደለ? አንዳንዴ ሰዎች ነን አናጠፋም አይደለም። ብዙ በመተላለፍ የምናጥፋቸው በርካታ ጥፋቶች ሊኖሩ ይችላሉ። ነገር ግን ጥፋቶቻችን አልፈው ተርፈው ተሳስተሃል፣ ተሳስተሻል ስንባል አለመቀበል በቻል ደግሞ ሌላ ራሱን የቻለ አላዋቂነት ያሰኛል። እና ይቅርታ አልጠይቅም የሚል ነገር ነው። እንግዲህ ቪዲዮን አይታችኋል። ይቅርታ አልጠይቅም ወደፊትም እጩህ አለው ነው መጮህ። ባዶ ጩኸት ምንም ለውጥ አያመጣም። ጩኸታችን በዓላማ ይሁን። ጩኸታችን ከግል ስሜት መነካት፣ ከግል ጥቅም አንጻር ብቻ የሚታይ ጉዳይ መሆን የለበትም። ከራስ ያለፈ ከራስ የዘለለ ሊሆን ይገባል። በተለይ ደግሞ እንደ አንድ ረጅም ጊዜውን ቤተ ክርስቲያን ላይ እንዳሳለፈ ሰው ደግሞ በተወሰነ መልኩት መልኩ እሱ ብቻም አይደለም ዛሬም ድረስ እንግዲህ እንሰብካለን የሚሉት የቅዱስ መጽሐፍን ቃል ወንጌልን ነውና ከዚህ አንጻር ትንሽ እንደው ትንሽ ከዚህ መታበያችን ዘንበል ብለን የማህበረሰብ ክብር ቢገባን የሚያከብረንን የሚወደንን ካሴትን ገዝቶ የሚያዳምጠንንና በጎ ነው ቀጥሉበት፣ አይዟችሁ እያለ ይህ የገዛ እያዳመጠ የሚያበረታታችሁን ማህበረሰብ ደግሞ ትንሽ ክብር ብሰጡት ትንሽ ከዚች ትዕቢት ካሳበጠው ልባችሁ ደግሞ ዘንበል ብላችሁ እንደው ለማህበረሰቡ ቀረብ ብትሉ አስታራቂ የሆነ ሀሳባችሁን ይዛችሁ ብትመጡ አፍተሮል እንግዲህ ረጅም የህይወታችንን ዓመታት ኖረናል አይደለም። በቀረን ጊዜ እንኳን ሀገር የሚጠቅም ማህበረሰብ የሚገነባ የአሁን እጩ አለው እንደዚህ ካሴት ተቃጥሏል ብሎ መናገር፣ በዚህም ሌላ ኮምፕሊኬሽን መፍጠር ለማህበረሰቡ የሚጠቅመው ጉዳይ አይደለም። ዛሬ ማህበረሰቡ ለተማሪዎ፣ ለልጆቼ ትምህርት ቤት ምን ልክፈል፣ ልጆቼ ተመርቀው ስራ የት ያገኛሉ፣ እንደዚህ አይነት ራስ ምታት ያለበት ማህበረሰብ ነው ያለው። ጠዋት በልቶ ማታም አይደግም፣ ሳይበላ ልጆችን የሚያበላ የቤት ኪራይ ያናወዘው፣ በዚህም በዛም ብዙ ውጥረት ያለበት ማህበረሰብ ነው። ከዚህ አልፎ ከነዚህ ሁሉ ትግሎች ጋር ታግሎ ነው እንግዲህ ቤተ ክርስቲያን ስለሚገጥማት ህመሞችና ፈተናዎች ሁሉ አብሮ ዘብ ለመቆም እየታገለ ያለውና ተጨማሪ ራስ ምታት አንሆን። በተለይ እዚህ ሚዲያ ላይ እየወጣችሁ የምትናገሩ ሰዎች ስለምትናገሩት ነገር እባካችሁ ጥንቃቄ አድርጉ፣ የሚል የታናሽነት ምክራችንን ከመስጠት ወደ ኋላ አንልም። ዘንበል ልንበል ነው ረፉ የሆንሽ ግጥም አለች፣ እንደውም ረፉ ረፉ ዘመመ ብላችሁ የሰው ቤት አትክፉ የሚል እና ብዙ ታሪኮቻችንን መለስ ብለን ስናይ ቤተ ክርስቲያን በተለያዩ ጊዜያቶች በርካታ እንቅፋቶች ገጥመዋታል። ነገር ግን ብዙ ነገሮችን ተሻግራ ዛሬም አለች እና እንዳንድ እንደሚያልፍ ሰው የማያልፍ በጎ ስራን ሰርቶ ከማለፍ ውጪ ሌላ ተጨማሪ ስህተትና አላስፈላጊ የሆነ ሸክም፣ ብሶት፣ ደም መፋሰስ ለዚህ ማህበረሰብ የሚመጥነውም የሚገባውም አይደለም እና እባካችሁ እንለምናችሁ እረፉ ለማለት ነው። ውድ ቤተሰቦቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። አብሬያችሁ ትዕግስት አስቻለው ቆይታ አድርጌያለሁ። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ቤተ ክርስቶስን በቅድስት አገር ኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት አገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ እያስጎብኝ ድርጅት ይጓዙ። ከልደቱ እስከ እርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረዘይትን ዘይትን እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት አገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኝ ድርጅትን ይምረጡ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት